ጠቅላይ ሚኒስትር ዶክተር ዐቢይ አሕመድ በምስራቁ የሀገሪቱ ክፍል እያደረጉ ባለው ጉብኝት በተለይ በግብርና በሌማት በኢንዱስትሪ እና በከተማ ኮንስትራክሽን እየተሰሩ ያሉ ስራዎች አስደናቂና የዜጎችን ሕይወት እየቀየሩ መሆናቸውን ገልጸዋል። ጠቅላይ ሚኒስትሩ በሀረር ከተማ ባደረጉት ጉብኝትም በመከላከያ እና በሌሎች የአምራችነት ዘርፎች ራስን ለመቻልና ለማጠናከር የሚሰራው ስራ የተጣጣመ ነው ብለዋል። የዛሬ ሶስት የሀገር መከላከያ ሰራዊት ለግዳጅ የሚቀርብለትን ስንቅ ከውጭ እናስገባ ነበር። ዛሬ በበቂ በሚባል ደረጃ እስከ አጥላ ኮሽሮ የሚያመርት ኢንዱስትሪ አለ። የዛሬ አራት አምስት አመት መከላከያ ልብስ ሲቀይር ከቻይና ኢምፖርት እናደርግ ነበር። ዛሬ መከላከያ ልብሱን መስፋት ይችላል። የዛሬ አራት አመት ሶስት ዓመት ገደማ ለመከላከያ ጥይት ለማቅረብ ዩኤቪ ለማቅረብ ብዙ መከራ እናይ ነበር። ዛሬ በርካታ የግዢ ጥያቄ የሚቀርብለትን ኢንዱስትሪ በምርምርና ስርጸት በገዛ ልጆቹ መፍጠር ችሏል። ከዚያ ባሻገር በኮንስትራክሽን ዘርፍ በሆስፒታል በተደጋጋሚ እያስመረቅናቸው ሆስፒታሎች ደረጃቸው ከፍ ያለ ለወታደሩ ብቻ ሳይሆን ለከባቢ ነዋሪም የሚያግዙ እንደዚህ ያሉ ውብ ካምፖች በራሱ ሙያተኞች እየገነባ መከላከያ እንደ ተቋም በሰው ኃይል ብቻ ሳይሆን በእውቀት፣ በማድረግ አቅም በሀብት እያደገ እንዲመጣ ማድረግ ያስቻለ ስራ እየሰራችሁ ነው። ጠንካራ መከላከያን መገንባት ሀገርን ለልጆች ማስረከብ ነው። በመከላከያ ኢንዱስትሪ የሚሰሩ ስራዎችን ቸል ማለት ደግሞ ሀገርን ለጥቃት ማጋለጥ በመሆኑ በመንግስት በኩል ያለው ድጋፍ ተጠናክሮ ይቀጥላል ሲሉም ጠቅላይ ሚኒስትሩ ተናግረዋል። አንዳንድ ደካማ ሰዎች ሰሞኑን በአጋጣሚ ሲመረቁ ካዩቸው ሰዎች ተነስተው መከላከያ ኢንዱስትሪ ትኩረት አግኝቶ ሌሎች ነገሮች ቀርተዋል የሚል ሮሮ ሲያሰሙ ይደመጣል። መከላከያ ገና አልጀመርንም፣ ብዙ ኢንቨስት እናደርጋለን። አሜሪካ አንድ ትሪሊየን ዶላር ለመከላከያ ትመድባለች። አውሮፓ ሀገራት ከጂዲፒያቸው አምስት እና ከዛ በላይ ፐርሰንት ለመመደብ ያለውን ውይይት ታያላችሁ። ጠንካራ መከላከያ መገንባት ሀገር ለልጆች ማስረከብ ስለሆነ መከላከያ እየበላ የሚኖር ሳይሆን እያመረተ ልማት የሚያፋጠን እንዲሆን፣ ሌብነት የሌለው የሚያስብ የሚመራመር የሚሰራ እንዲሆን ማድረግ ይኖርብናል እንጂ በመከላከያ ኢንዱስትሪ የሚሰሩ ስራዎችን ቸል ማለት ሀገርን ለጥቃት ማጋለጥ ስለሆነ የነበረው ጅማሮ የልማት ስራዎች በመንግስት በኩል የሚጠናከሩ ይሆናል። ታሪካዊና ስመጥር የሆነውን የሀረር አካዳሚ ወደ ቀድሞ ክብሩ መመለስ ለሀገር ለመከላከያ ብሎም ለአፍሪካ ዘርፈ ብዙ ጠቀሜታዎች ስላለው ዳግም ወደ ስራ ማስገባቱ ላይ መሰራት እንዳለበት አጽንኦት ሰጥተዋል። የሐረር አካዳሚ በጣም በርካታ ኦፊሰሮች ያወጣ በአፍሪካ ስመጥር ተቋም ነበር። አሁን በዛ ሁኔታ ላይ አይደለም ትናንት ያየሁት። ይሄ ቢታሰብበትና አካዳሚ ያስፈልገናል። ብዙ አካዳሚ እንዳላቸው አውቃለሁ ግን ታሪካዊ ስመጥር የሆነ የሐረር አካዳሚ ያን ክብሩን መልሶ ቢይዝ ለሐረር ከተማም ተጨማሪ ውበት ይሆናል። ለመከላከያም፣ ለአፍሪካም ደግሞ ብዙ ሙያተኞች የምናፈራበት ስለሆነ ቢታሰብበት ለማለት ነው። በምስራቅ ኢትዮጵያ የተጀመሩ የልማት ስራዎች ተስፋ ሰጪና ለሀገር እድገት ወሳኝ በመሆናቸው ተጠናክረው መቀጠል እንዳለባቸውም ጠቁመዋል። ምስራቁ የሀገራችን ክፍል በግብርና በማይኒንግ በኢንዱስትሪ በቱሪዝም በጣም ተስፋ ሰጪ ጅማሮች አሉ። ከጥቂት ወራት በኋላም እንደዚሁ አዳዲስ ዜናዎች እንሰማል። በተለይ ግራናይት ላይ ብረት ላይ በዚህ ቀጠና ያዩአቸው ስራዎች ለሀገር እድገት በጣም ወሳኝ ስለሆኑ፣ ከሌሎች ሀብቶች ጋር ተጨምረው ምስራቅ ኢትዮጵያ ከተቀየረ፣ ምስራቅ ኢትዮጵያ ሰላም ከሆነ መላው ኢትዮጵያን ለመደገፍ ለማልማት የሚያስችል አቅም ስላለው ሰላማችሁን እንድትጠብቁ፣ ፍቅራችሁን እንዲጠበቅ በሰፈር በመንደር ከማሰብ በህብረት አንድ ሆናችሁ ምስራቅ ኢትዮጵያን እንድታለሙ አብራችሁ እንድትቆሙ። ራስን ለመቻልና ለማጠንከር የማይሰራ ወታደር ሀገርን እየበላ የሚኖር በመሆኑ በልማት ስራዎች ላይ መሳተፍ እጅግ አስፈላጊ ነው ብለዋል።